እንኳን ለመስቀል በዓል በሰላም አደረሳችሁ። እንግዲህ መስከረም አዲስ ዓመትን ካከበርን በኋላ በተከታይነት የመስቀል በዓል እንደሚከበር ይታወቃል። ታዲያ የመስቀል በዓልን ከሚያደምቁት ባህላዊ ምግቦቻችን በዋናነት ክትፎ እንደሆነ ይታወቃል። ታዲያ ዛሬም የጥሩ ክትፎ ታገኝቼ የክትፎ አሰራር ከባለሙያ ጋር ቆይታ አድርጌ የመማር ነው የሆነው። በእርግጠኝነት በጣም የሚገርም ሙያ ነው የምንማረው። እኔም እንግዲህ የክትፎ አሰራር እንግዲህ በተለየ መልኩ እንደሚሰራ ሰምቻለሁ። ታዲያ ባለሙያ ምን ታሳየኝ የሆነ የሚለውን ቆይታ አድርገን ወደ እናንተ የማደርስ ነው የሚሆነው እንደምትመለከቱ በጉራጌ የልጃገረድ አልባሳት ተውብ ያለሆነም ሞያዬስ እንዴት ነው? ይፈተናል። ወደ ውስጥ ገብተን ቆይታ እናደርጋለን። ተከተሉኝ። የጥሩ ክትፎ ስትመጡ እንግዲህ ገና ከመግቢያው ላይ እንደዚሁ ያማረ ኢትዮጵያዊነቱን የጠበቀ የቡና አቀራረብ ቀርቦ እንደዚህ ጣፋጭ የሆነ ቡና ይቀርብላቸዋል። እኔም እንግዲህ በቡና መጨከን ስለማልችል ገና ወደ ስራዬ ከመግባቴ በፊት ለመንገድ ይሆነኛል ብዬ ቡና አስቀድቻለሁ። ቆንጆ ቡና ነው። እንኳን ሰላም መታሽ እንዴት ነው፣ ቡናችንን ወደድሽው? ቆንጆ ነው። የሚገርም ነገር ገና ስገባ ሴሪሞኒው፣ ቡና በጣም ነው የምወደው። ስለዚህ ሳየው ደግሞ በጣም አጓጓኝ። አንድ ስኒ ሳልጠጣ ወደ ውስጥ አልገባም ብዬ ነው በቃ። እያስቀዳ እንግዲህ ሼፏ እየጠበቀችሽ ነው፣ ወደ ውስጥ እንግባ። ቡናሽን እየጠጣሽ ይቻላል።

እንኳን ለመስቀል በዓል አደረሰሽ። እንኳን አብሮ አደረሰሽ። ሰላም ነው፣ ደህና ነሽ? መስቀል በዓል እንዴት ነው ዝግጅቱ? ቆንጆ፣ በጣም ዝግጅቱ እንደማየው እንግዲህ ሁሉም ነገር ተሟልቶ ያየው ነው። ተሟልቷል፣ ሁሉም ነገር። ደስ ይላል አይደለ? በጣም የሚያምረው የምመለከተው ነገር። አዎ፣ እንግዲህ የባህላችን ምግብ እንደዚህ ነው። አዎ፣ ጉራጌ መስቀል ሲባል አዎ፣ መስቀል መስቀልና ጉራጌ ተነጣጥሎ አይታዩ፣ ያን ሳንቲም ገጽታ ናቸው። አዎ፣ ልክ ነሽ አይደለ? ልክ ነሽ። ስለዚህ እንግዲህ አሁን እኛ የምናውቀው በእርግጥ ክትፎ ሲባል ክትፎ ስጋ ከትፎ፣ አይብ፣ ጎመን ምናምን አድርጎ መስራት እንደሆነ ነው የምንረዱ አብዛኞቻችን ግን ደግሞ ከዛ ባለፈ ጥበብ ነው ክትፎ መስራት በራሱ ሌላ ጥበብ እንደሆነ በተለይ በጉራጌ ክልል አካባቢ የሚኖሩ ማህበረሰቦች ከጠበው እንደሚሰሩት ሲያወሩ እሰማለሁ። እና አንቺ ጋር እንግዲህ ዛሬ የመጣሁት ከዚህ እኛ ከምናውቀው እውቀት ባሻገር ትክክለኛ የሀገሩን የአሰራር የክትፎ አሰራር፣ ስለ እቃዎቹ ምን ይመስላል የሚለው እንግዲህ ከአንቺ ጋር ቆይታ አድርጌ ለመማር ነው የመጣሁት። ሴትነትም ይፈተሻል። ታየዋለሽ ሙያዬን። በዛው አስተያየት ትሰጭኛለሽ። ቅድሚያ እጄ ልታጠብ ታጠቢያለሁ እ እንኳን እንደናመጣልኬትልጅ ልጀምርልሽ። ከምንድን ነው የምንጀምረው? እነዚህ ምን እንደሆነ ተሰርተዋል። ይሄ በባህላችን እቆት ይባላል። ምን እቆት? ከምንድን ነው የሚሰራ? ከጎመን። ጎመን ቅጠሉ በቦሌት ቀቅያዋለች፣ ከዛ አብስላለች። ያበስለዋልም አረንጓዴ ከረር ይሰጠዋል። ከዛ በኋላ ከትፈሽ ከአይቤ ጋር ትቀላቅይዋለሽ። በደቃቁ ይከተፍና በአይቤ በቅቤ አድርገሽ በሚጠርገሽ ታሸዋለሽ። ከዛ መልኩ እንደዚህ አረንጓዴ ይሄ ውጤት ይሰጠናል ማለት ነው። ይሄ ነጭ አይቤ ነው። በጨው ነው፣ በጨው ብቻ ነው የምታሽ። ያማንን ጊዜ ከክትፎ ጋር፣ ከጎመን ክትፎ ጋር፣ ከሁሉም ጋር ገባ ይቀርባል። ግን አሰራሩ ጋር እራሱ ይጠይቃል። አደለም? አሰራሪ ያው እሱ ብዙም ይሄ ብዙም ሙያ ይፈጃል። ቀላል ነገር ነው ማለት ነው። ቀላል ነገር ይሄኛው። ይሄ ደግሞ ዙማሙጃት ይባላል። ዙማሙጃት ዙማሙጃት ዙማሙጃት ይላል ተሰራ ከበሰለ ክትፎ ከጎመን ክትፎ ማለት ነው። ጎመን ክትፎ አይቤት ቤት አረጋለሽ ቅቤት አረጋለሽ፣ ሚጥሚጣ ጨዋርግሽ፣ ታሸዋለሽ። ከዛ ውጤቱ እንደዚህ ዙማ መጃት ሆኖ ይቀርባል ማለት ምን ያክል ጊዜ ይወስዳሉ? ባንድ ቀን መስራት ይችላል ወይስ ቀናት ይወስዳል? ቀናት አይወስድም ባንድ ቀን መስራት ጎመኑ ስትቀቅዩ ነው እንጂ ይሄ እንደዚህ የመስራት ቀናት አይወስድም። በአምስት 5 ደቂቃ በስድስት ደቂቃ የሚያልቅ ነው። መልካም። ጎመን የክትፎ ጎመን ይለያል አይደለ አይ ሲማሩ ሲማ ሲማሩ ሲማሩ አ ይሄ ደግሞ ይሄ ቦሌ የምትቀቂበት ፊንሾ ይባላል። አውቀው መቀቂያ አይደለም። ጎመኑ እራሱ ፊንሾ ይባላል። ይሄ ጎመን እና ይሄ ይለያያሉ። ጎመን ማለት ይሄ ማለት ነው። ይሄና አሁን ይሄ አይቤ በዚህ ነው የምትሰሪው ማለት ነው። በዚህ ጎመን ነው። ጎመን ምንድነው የሚባለው ስሙ? ጎመን ክትፎ፣ ጎመን ክትፎ፣ የቤትኛው ጎመን ነው። ሲማሩ ሲማሩ ሲማሩ። ይሄ ደግሞ በምንድነው የምታዘጋጂ? በፊንሾ በዚህ ጎመን ነው ማለት ነው። ሲማሩ። በጣም የሚገርሙ እኔ አንዳይት ጎመን እንደሆነ ማይቀ የተለያየነት ጎመን አለ፣ አማቸውም ይለያያ። በአንዳይት ጎመን ቢሰራ ምን ችግር አለው? ያኛው አሁን ይሄ ጎመን እዚህ ብትሰሪው ከረዱ አይመጣልሽ። ኦኬ ምን ፈልገው ነው የምትፈልጊው ውጤት አይመጣልሽ። በጣም የሚገርመው አሁን ይሄን ሁሉ አልፎ እንደሚመጣ ክትፎ አላውቅም ነበር። ልፋት አለ፣ ልፋት አለ፣ እውነት ነው። በጥበብ እንደሚሰራ ምንም ጥያቄ ልክ ነሽ፣ ልክ ነሽ። ይሄኛው ደግሞ ክትፎ ጥሬ ክትፎ ጥሬ ክትፎ ሚጥሚጣ፣ ኮረሪማ፣ ጨው አድርገሽ ቅቤ አድርገሽ ሞቅ አድርገሽ እሷም አን አሰራር አይነት ያለው፣ በሰለ አለ፣ ለብ አለ፣ ገባ ወጣ አለ፣ ጥሬ አለ፣ ሁሉም መሰራል አይነት አለሁ ሰው እንደ ፈለገው፣ ሰው እንደ ፍላጎቱ ነው። ይሄ ጥሬ ክትፎ ነው ማለት ነው። እሺ፣ እቃዎቹ ምን ይባላሉ? እነዚህ አሁን ማንኪያዎቹ አንቀፎ ማንሻ ሁነ ሌላ ብሄር ብንት ነው በማንኪያ ነው የምጠቀፍ። አሁን ማንኪያ ምጨልፈ ያ ማንኪያ ላይደ እኛ በጉራጌ ቢሆን ይሄ አንቀፎ ብለን በዚህ ነው የምንጨልፈው። ሚሰራ አንቀፎ ከቀንድ ከቀንድ ከበሬ ቀንድ ከበሬ ቀንድ። ይሄ ደግሞ ያው መበያ ነው አነስበን አሁን በማንኪያ እንደምትበይ፣ ይሄ ደግሞ ከበሬ ቀንድ አነስ ተብሎ መብያ የተዘጋጀ ነው። ነው ይሄ ማንቆፋ ነው፣ ግን መብያ ነው እንደ ማንኪያ ማለት ቆሬ የሚባለው ምንድ ቆሬ ማለት ይሄ ቆሬ። ቅቤ እዚህ አመት ባልክ ጊዜ ቅቤ አዘጋጅተሽ እንደዚህ አድርገሽ ታቀርብበት ነች። ይሄ ለበዓል ሰዎች እንግዳ ሲመጣ በዛ ያለ ሰው ሲቀርብ በዛ ያለ ክትፎ ላይ እንደዚህ የሚፈስበት ማለት ነው። ኛዋ ደግሞ ለአንድ ሰው ለሁለት ሰው አንድ ሰው ሁለት ሰው ስታወጪ አነሰኝ ቅቤ አነሰሴ ለጭማሪ ያህል

ለማድቀቅ በጣም ጉልበት ይጠይቃል። ጉልበት ይጠይቃል አይደለ? ሴትነት ይፈትናል። ብዛት ሲሆን ደግሞ በጣም የሚያደክመው በማሽን ቢከተፍ በማሽን ቢከተፍ አይጣፍጥም አይደለ? በእጅ በእጅ እንደተከተፈ አይሆንም። ቡኮ ይሆናል፣ ሲበስል አበሳሰሉ ልክ አይመጣልሽ ስለዚህ አድካሚም ቢሆን በእጅ የተከተፈው ነው በጣም ጣም ያለው። ጣም ያለው ምንም ቢያደክምሽ በእጅ የተከተፈ ነው ጣም ያለው። እንትን አሁን እኔ ክትፎ በእጅ ከትፌ አላውቅም። ቤት ይሰራለሁ ግን በማሽን ነው ማስከትፈው። በማሽኑ አይጣፍጥም። ግን ትክክል ነሻ፣ በእጅ የተከተፈው ያን ያክል ጣሙ ብዙ አይደለም። እውነትሽ ነው። ቅቤ ይጨርሳል ምንም እንደ እጅ በማሽን የተከተፈው ቅቤ ይጨርሳል፣ ጣም አይኖረውም፣ ይቦካል። እንደ እጅ የተከተፈ ክትፎ ፍርፍር ብሎ መልኮ ጎልቶ አይታየም። እንደ በቃ ምን በይል፣ በቃ ዱቄት እንደ ቡኮ። በጣም ስለሚደካ፣ አዎ፣ በጣም እንደሚደካ። ግን መፍጫም ራሱ ማሽን አይነት አለ፣ በደቃቅ የሚፈጭ እንደ ክትፎ እጅ ክትፎ አድርጎ የሚፈጭ ማሽኑ። ማሽኑ ይለያያል፣ እንደዚያ ማድረግ ይቻላል በማሽኑ። ማሽኑ ሁኔታ ነው እንደዛም ሆኖ ግን የእጅን ያክል ግን አይጣፍጥም። አይጣፍጥም፣ ጉልበት ታዲያ ይሄን ሁሉ ጉልበት ወጥቶበት ያው ጣፈጥ አለበት። እንዴት ነኝ? ጎበዝ ነሽ። አሁን ወደ ስጋው ነው። ምንድን ነው የሚባለው? አሁን ይሄ መክተፈያ እኛ በጉራጌ ብሄሽ በዚህ ነው የሚከተፈው። የተከተፈ የደቀቀው ወደዚህ ወደደቀቀው ወደ ዳዴ ይወርዳል። ላሳይሽ እና እንደ ራሴ ተከትፈ በዚህ ከትፈ ስ ለምታውቂ አንድ ላሳይሽ አበለጠው ቁጭ ብለሽ ቢሆን ወይ ወረድ ብልሽ ይመችሻል። አሁን ጠረጴዛ ትንሽ ስለቀኑና ከፍ ስላለ ሰፊ ዕቃ ይሆናል አይደለ? ሰፊ አለ። ትልቁ በስፋትም አለ። ይሄ ያ ቤቱ ስለሆነ ነው እንጂ በስፋትም አለ። ላልቅ ዳት ላልቅ ዳት ማለት ሲሆን ሞክሪ። በዚህ እጆች ተጠንቀቂ እሺ፣ እሺ። ስጋው ግን ደስ ሲል ልስልስ ያለ ነው። አያስቸግርም ለመክተፍ። ለመስቀል እንደዚህ ክትፎ ለመስራት የምንጠቀመው ቅቤ ይለያል። ይለያል። ለወጥ የምንጠቀመውን አይደለም። ለምንድን ነው የሚለያው? ክትፎ የሚሆነው ማለት ለጋ ቅቤ ነው። ወጥ ያው በሰልም ቢሆን በሰል ያለ ነው ነው ክትፎ ቅቤ ሲነጠር፣ ደግሞ አነጣጠሩም አይነት አለው። እንዴት ነው የሚለያው? ክትፎ ቅቤ የሚነጠረው በኮረሪማ ኮሰረት፣ ጥቁር ቅመም፣ ነጭ ቅመም አድርገሽ ታነጥሪያለሽ። እቃሽን ደግሞ ዋንች ታጥኛለሽ። በምን ዋንች? እንደ ወይራ ዋንች የሚባል እንጨት፣ ሌላ ለ የሚታጠንበት፣ ማለት በእሱ ታጥኛለሽ። ሽታው በቃ ለየው፣ ጣሙ ለየት ይላል፣ በዛ ስለታጠነ ማለት ነው። አሁን ወጥ ላይ ደግሞ ሽታ ትንሽ አሽ ከጨርሽ በኋላ እንትን ጠብ ታደርጊበታለሽ ትንታረግበታለች ጣዕም እንዲሰጠዋል። ከዛ ወጥ ከሆነ ያ በሰል ያለ ቅቤ ነው። አንጣጠኑ ያቅመሞቹ ከዛ የሚጨመር ነገር የለምእንደዛገኝ ቅቤው ሽታው ትንሽ ገነን ይላል፣ በሰል ይላል። እንዲወጡ ለጋ መሆን የለበት። ምን ክትፎ ስትበዩ ራሱ ጣፋይ ስለሆነ ቅቤው ልንትን ከሆነ ከበሰለ መብላት አይሰጥሽም፣ ገፋ ይላል። ጣቡም ይቀይረዋል መብላትን በወሳትሽን አይቀበለውግን ለጋለጋ ስለሚልሳይመስለሆ ጣሙ ብቻ ነው የምትበዩ ማለት ነው። ክትፎ ቀድ አይደለም ስራዋል። ቀድ አይደለም ጉልበት ጠይቆ ጉልበት ይርሰን አጣፍተች በማምጣት በቀላል ነገር አይደለም። ሴትነት ፈትኖ ነው በጣም አሁን ይሄ ደቀዋል። እሱ ላይ ያለው እየወረደ ነው ቀስ ያው እንግዲህ ቅድም እንደነገርኩሽ ሁላችንም አሁን በዚህ ጊዜ ዩቲዩብ ላይ ምናምን ክትፎ እንደዚህ ይሰራል ተከትፎ ናም ተብሎ ከዩቱብ ላይ እያየ መስራት እንችላለን ቤታችን። አስከትፈ እንዳልኩሽ በማሽን ማስከትፈን ቢሆን ግን ደግሞ በተለየ መልኩ ወደ ጉራጌ አካባቢ ስንሄድ ደግሞ ይለያል። የክትፎ አሰራር፣ የምንጠቀማቸው የሚጠቀሟቸው ቅመሞች በራሱ ስጋው ያከታተፍ ሂደቱ እንደነገርሽ፣ ጎመኑ ራሱ የተለያየነት ጎመና አለ። አሁን እንደነገርኩሽ የተለያየ አይነት ጎመና አለ። ይሄ አሁን ጊዜው ላሳይሽ ነው እንጂ ይሄ ክትፎ አይሆንም። ክትፎ የመጀመሪያ ያሳየሁሽ ሲማሩ ነው። ይሄ ደግሞ ጎመን በስጋ የምንጠቀምበት ጎመን ጎመን በስጋ የምንጠቀምበት ቅጠሉ በቆት እንጠቀምበታለን። ምንም ሳነካ ቅጠል ቅጠሉ ወስድና ቅጠሉ ብቻ ነው ቆት የምንጠቀምበት። ከዛ ግንዱ ምንም አንድ አይነት አድርገን ይሄ ጎመን በስጋ እንጠቀምበታለን ማለት ነው።

ጣልዩ ጣም አለው። መልኩ ጠቆር ብሎ ውስጡ ላይ እንዲከፍት ስታረጊው የሆነ ነጭ ከረራ አለው ያያ በቃ ትልቅ እናቶች ሙያቸው እዛ ላይ ነው የሚፈትና አጅየት የምትባል የምትባል እናት ሞያ ዋሱ ላይ ነው የምትባል አጅየት አጅየት የምትባል እናት እንደዛ ናት። ቅቤም ደግሞ አሁን አንድ ነገር ልጠቀመት ጊዜ ለጋ ቅቤት አቅርብ እንጂ ለዛሬ አመት ዛሬ ያስቀመጠችው ቅቤ ለዛሬ አመት የምትከፍተው አጅየት እናት አይደለች ማለት ነው። ባገራችን ሁሉ ነገር በቃ አመት ብሎ አመት መስቀል ተብሎ ሁሉ ነገር ተዘጋጅቶ ብቻው ነው የሚቀመጠው። ያው በጉራጌ አገር መስቀል በጣም ትልቅ ክብረ በዓል እንደሆነ ይታወቃል። አ በቃ መስቀል በጣም ትልቅ ነው በቃ እና አባት ሆኖ ልጅ ሆኖ እናት አባቱ መስቀል ብሎ አልገባ መስቀል አልጠየቀ እንደ ሞተ ነው የሚቆጠረው በሀገራችን ባህል ማለት እና፣ በቃ መስቀል ማለት በትጉራጌ በጣም ክብር ነው፣ በጣም ትልቅ ባህል ነው ማለት ነው። ለዛም ነው እንግዲህ አንድ አመት የተቀመጠ በስርዓት የተቀመጠ ልጆች ይወጣ፣ የተቀመጠ ቆጮ ይወጣል፣ አንድ አመት የተቀመጠ ቅቤ ይወጣል። ስለዚህ በቃ በጣም በልዩ ሁኔታ ነው በሀገራችን የሚከበር። ደግሞ ከዛ በኋላ በሶስተኛ ቀን በታረደ ሶስተኛ ቀን እሻኛ ፕሮግራም አለ። እሻኛ አዎ ሻኛ ምን እንደሆነ ታውቂያለሽ ሲባል ሰማን። ነገር ያው የበሬ አንዱ አካል እንደሆነ ሻኛ አንዱ አካል የሚቆረጠው አቆራረጥ ዝም ብሎ አይደለም፣ ትልቅ አባቶች መርቁ። አሁን አባት እናት ቤት ተሰብስቦ ሂዶ ታለቅሽ ጋር ማለት ተለቅ ያለ አባት ጋር እናት ጋር ይሄድና ያሻኛ ያለ ዘመድ አዝማዱ ትንሽ የሆነ ልጅ የሆነ አማች የሆነ ሰብስቦ እዚያ አባት ቤት ነው ይዞ የሚመጣ በአባት ቤት ነው የሚቆረጠው ማለት ነው። ምርቃት አለው። አቆራረሱ ወላይ እሱ ልዩ ባህል አለው። እንደዚ ዝም ብሎ አይቆረሱ። ከመስቀል ቀን ባህል እሻኛ ቀን ባህል ነው የሚበልጠው በሀገራችን ማለት። መስቀል በተከበረ በሶስተኛ ቀን አሁን ቅዳሜ ከታረደ ሰኞ ዛሬ ከታረደ ቅዳሜ ነው የሚከበረው ባህሉ ማለት ነው። እንደዛ ነው ጉራጌ ልዩ፣ እያንዳንዱ ነገር ዝም ብሎ አይደለም። በቃ ነገር አንዳንዱ ነገር የሚሰራ ነገር ዝም ብሎ በትርጉም ነው እንጂ ትርጉም የሌለው ነገር የሚሰራ ነገር የለም። ሁሉም ነገር፣ እያንዳንዱ ነገር ትርጉም አለው፣ ቃላት አለው ማለት ነው። እንደዛ ነው ነው፣ በጣም ደስ ይላል። እንግዲህ ኢትዮጵያ በባህል በጣም የታደለች ሀገር ነች። በሰሜኑም፣ በደቡቡም፣ በምስራቁም ብንሄድ የተለያዩ ማህበረሰቡ የሚጠቀምበት ባህላዊ ባህል አልባሳት አለ፣ መለያችን ነው ሰፊ ሰፊ ነውና ጉራጌ ሀገርም እንግዲህ መስቀል ሲመጣ አብዛኛው ኢትዮጵያዊ እንደው የክልሉ ተወላጅ እንኳን ያለውን ሰው ወደ ጉራጌ ሂዶ ማክበርን ይፈልጋል። ይሄ እንግዲህ የሆነበት ምክንያት በደንብ ስለሚከበር ነው። እዛ ጉራጌ ሀገር ልዩ ስለሆነ በቃ ጉራጌ ሀገር ልዩን ባህል ስለሆነ ያው ተፈጥሮ ስለሆነ ድሮ ጥንተ መሰረት ስለሆነ በቃ በልዩ አሁን አዲስ አበባ ያሉ ምንም ማንም ብሄር በቃ ከአንቺ ጋር ጓደኛ ሆኖ ምን ሆኖ ተከትሎ ይሄዳሉ። እኔም ቀዳሚ አመት እሄዳለሁ ብያለሁ። ሰላም ያድርሰን፣ አብረን እንሄዳለን ዛሬ አመት። እሺ ይባል ይሄ ነገር ይሄ ሳዶራ ይባላል። ሳዶሬ ምንድነው ከምን እንደሚሰራው፣ ከቃጫ ታውቂያለሽ? ቃጫ ይሄ ቃጫ ማለት ያው ቆጮ ማለት ሁሉ ነገሩ ያገለግላል። ይሄ ቃጫ ማለት ከቆጮ ተፍቆ ሲፋቅ የሚወጣ ነገር ነው። እሺ። ኮባ ማለት ምንም ነገሩ የሚጣን ነገር የለም። መጀመሪያ ተፍቆ ኮባ መጀመሪያ ሲያልቅ ቅጠሉ አገር ቤት ከብቶቹ ይበሉታል። እሺ፣ ከብቶቹ በልቶ ከብቶቹ ይሄ ኮባ ከበሉ በኋላ እንትን አይደክማቸውም። በጋም ቢሆን ከረምትም ቢሆን አይደክማቸው፣ ይጠነክራሉ። ደግሞ እሱ ከበሉ ውሃ ብዙ ይጠጣሉ፣ ከዛ ወተት ብዙ ይሰጣሉ። ከዛ በቃ ኮባ ምንም ነገር፣ ቆጮ፣ ኮባ ማለት ምንም ነገሩ የሚጣል ነገር የለም። ከዛ በኋላ ደሞ በመብላ ተቆጮ ስታዘጋጁ ይሄ ተፍቆ የወጣ ውስጡ ያለ ቃጫ እንደዚህ ነገር መስራት፣ ይሄ ምንጣፍ፣ ይሄ ግንዱ እንጨቱ ነው። ከሱ ይወጣ ነው ግን ወደ ታች ሳይፋቅ ይሄ ተፈቆ ከወጣ ነው ገመደሽ ነው በዚህ ምሳሌ ማለት ነው እናቶች አሁን መስቀል መጣ ብሎ በቃ መስቀል ከመምጣቱ ከሁለት ወር ከሶስት ወር በፊት ይሄ ሰርቶ አዘጋጅቶ መስቀል ብሎ ያስቀምጡታል። ምግብ ይቀርብበታል። በአሁን ነው በቃ ይሄ ነገር እሳዶረ ይባላል። ምግብ ይቀርብበታል ማለት በጣም ደስ የሚል እንላል። እንዳይቆሽ እንደዚህ ኮባ ያ ኮባን ቢሆን ያ እንሰቱ ነው መሀሉ ላይ አንጥፈሽ እንዳይቆሹባቸው እንደዚህ አድርጎ ይጠቀሙበታል። እንግዲህ ክትፎ ሲቀርብ በዚህ ነው። ደግሞ ኮባ ቅጠሉ ነው ኮባ ነው ያ አሁንም ከቆጮ ነው ከሌለ ነቆዙዘርፉ ብዙ ነው። ይሄ ኮብ አሁን አውጥተሽ እንደህ መጀመሪያ እንደዚህ ከመቁረጠች በፊት ለበል ብሳት ለበልዩዋለሽ ስትቆጭ እንዳይሆን እንዳይቀደድብሽ ማለት ነው። ጠንካራ እንዲሆን እንዳይቀዳደድ፣ ብሳት ለብልበሽ እንደዚህ ቆርተች ክትፎ ታቀርቢዋለሽ ማለት ነው። በሳህን ቢቀርብስ ዝም ብሎ ቢቀርብስ? ባህን ነዋ። በሳህንማ ይቀርባል። አሁን ሰርግም ላይ ምንም ላይ ብትሄጂ፣ ባህል ከተባለ ጉራጌ ልዩ ባህል ከተባለ፣ የባህላችን ይሄ ነው አለ፣ ይሄ ክትፎ የተለየ ምክንያት አለ ወይ? የተለየ ምክንያት የለውም። የባህሉ ዝግጅቱ ደሞ እንትንም አይልም፣ ሳህንሽም አይቆሽም። እንደ ሶፍትም ተጠቃሚ ሆና አገልግሎት ይሆናል፣ እንደ ብዙ ሰውም አገልግሎት ይሆናል ማለት ነው። ቢጥር ነው በጉዳግኛ። ስለዚህ ይሄንን ምግብ እንግዲህ ወደ እዛ ወደ ዋናው የመመገቢያ አዳራሽ እዚህ ትመጫለሽ እና ከአንቺ ጋር ብረን እንቀምሰዋለን ማለት ነው። እዛ እጠብቅሻለሁ። ወደ ቅምሻው እንሄዳለን ማለት ነው።

እናዝእንጂም ጥሩ ሙያ ነው ያሳየሽኝ በእውነት። እንደነገርኩሽ በዚህ ቀደስታ በጣም ጥበብ ሙያ ደስ ይላል። በአንድ ሴት ደግሞ እንደዚህ አንድ አበሻ ሴት ሁለ ገብ ባለሙያ መሆን ቻል አለባት። እዚህ ከአንቺ ጋር ደመቆይታ አድርጌ የተማርኩት ጥበብ በጣም ብዙ ነው። እንግዲህ እኔም እንደነገርኩሽ ክትፎ ከትፎ ጎመን፣ አይብ፣ ምናምን አድርጎ መስራት ከዛ ባለፈ ስላነጣጠሩ ዘይት፣ ቅቤ መጠቀም እንዳለብ ብቻ ብዙ ሂደቶችን አላውቅም፣ ግንዛቤው አልነበረኝም። ሰው ከአንቺ ጋር እንግዲህ መጥቼ በዚህ በየጥሩ ክትፎ ማድ ቤት ገብቼ አንቺ ሙያ ስላስተማርሽ አመሰግናለሁ። ቆንጆ ስለመጣሽ ነው አመሰግናለሁ። እኔ በጣም ደስ ያለኝ እንግዲህ ከዚህ ከሙያ ወጣ እንበልና ደግሞ ስለ መስቀል አከባበር ትንሽ እስኪ ያጫውሽኝ። አንቺ ያው የክልሉ ተወላጅ ስሎች ለምንድን ነው ሰዎች የመስቀል ዕለት ከያንዱበት ሁሉ እንደው አንድ አመት ምናምንም ቆይተው የሆኑ ይችላል ግን የመስቀል ዕለት አይቀሩም፣ አይቀሩም። ያላቸውን ነገር እንዳለ ሰብስበው፣ በጣም አቅሙ የፈቀደ የቻሉትን ነገር ሰብሰብ አድርገው ወደ ቤተሰቦቻቸው ይሄዳሉናቸው። የቻሉት ኔስትኑን ጠርገው፣ ለምንድን ነው ከሌላ በዓል የተለኛ የመስቀል ተመራጭ የሆነበት? መስቀል በቃ እኛ ሀገራችን ባህል በቃ ተመራጭ ሆነ ተጥን ተመሰረት ነው። ስለዚህ ወላጅ ጉራጌ ትውልድ እንዳለ ስደት ነው የሚሄደው። ስደት ይሄድና ያው መስቀል አዲስ አበባ ሚኒስትሩን ጠለቀ ምንም አለ ያገኘው ተፍተፍ ብሎ መስቀል አባት እናቱ አጠገው ካልገባ እንደ በቃ እንደተረገመ ልጅ እንደሞተ ልጅ ይቆጠራል። ግዴታ ያ መስቀል አባት እናታ ጠገብ ያለሽን ይዘሽ መቅረብ አለብሽ። ያ ባህሉ ስለሆነ እንግዲህ ባህሉ ከጥንት የመጣ ከአባት ከእናቶቻችን የመጣ ነገር ስለሆነ ምንም አይቀርም። መስቀል ብሎ ጉራጌ ልጅ ሆኖ የሚቀር ነገር የለ። እንደ ነገርኩሽ ገና ሌላ እንግዳ ጋብዘሽ፣ ሌላ ብሔር ጋብዘሽ ታሪኮ ማሳየት ብሔር ወይ ማየት ይዞ ይሄዳሉ። እንግዳ ይዞ እንግዳ ጋብዘሽ ይዘሽ ትሄጃለሽ። አብዛኛውን ጉራጌ በተለያየ አገር ውስጥም ከአገር ውጭ የሚኖር ጉራጌ እንግዲህ ወደ ለበአል ለመስቀል ሲሄድ ብቻውን አይሄድም፣ ብቻው ጓደኛውንም ሳስበው ባህሉ ማሳየት ግሩፕ ነው የሚለው ባህሉ ለማሳየት። እንግዲህ የመስቀል ዕለት ደግሞ ከመብላትም ከመጠጣትም አልፎ ደግሞ ሴት የምትጣጭበት ወቅት እንደሆነ የሚነገራል። ያው ሁሉ ባለበት ባለበት ተሰብስቦ ወንድም ካለበት ይመጣል፣ ሴትም ገጠርም ትኑ ከዚህም ትሄድ የሚገማመቱበት ሰዓት ነው ማለት ነው። የሚታጫጩበት ሰዓት የዛሬ አሁን፣ ዛሬ ካጨ ዛሬ አመት አሰርጋቸው፣ በቢቻ ሰርግ ስነ ስርዓት ይኖራል። አሁን መስቀል ከጣጩ አመቱ ደግሞ ሰርግ ስነ ስርዓት፣ በአመት ነው የሚጋቡት በአመት ሳይሆን አሁን አቅም ያለው ጥር ላይም ሆነ ሳል ላይም ሊያገባ ይችላል። አቅም የለኝም ካለ ያ ይቀበሉ ማለት ነው። ብቻ መስቀል ከወዳጅ ዘመድ የሚገናኝበት ጥሩ ጊዜ የሚያሳልፍበት ወቅት፣ ከዛም አልፎ ደግሞ ለትዳር የሚተጫጭበት ትዳር ጋር ትሆነኛለች የሚለውን ወንድ የሚመርጥበት የሚያጭበት ወቅት ነው ማለት ነው። ስለዚህ መስቀል በጣም ልዩ በዓል ነው። በጣም ደስ ይላል። በጣም ደስ ይላል። እንግዲህ ለወዳጅ ዘመዶችሽ እንኳን ያደረሳችሁ መልእክት ማስተላለፍ ትቻያለች። ወላጅ ዘመዶቼ ሆን፣ እህቶቼ፣ ወንድሞቼ፣ እናት አባቶቼ ባይኖሩም ስለዚህ ያለው ሁሉ እኔ አሁን መስቀል በቃ በጣም ቅድም እራሱ ኮችን ቁጭ ብዬ ያለቀስኩኝ ነበር። ራሱ ልጆች ያሉ ቤተሰቦቼ ሸኝቼ ነው ስራ የመጣሁት ምን እዚህ ስራ እንጀራ ስለሆነ እነሱም ስራ የሚሰሩበት ሰዓት ስለሆነ አልቀርም ብዬ ቤተሰው በዛ ያለቀሰብኝ። ምን ያለ እናቶች አባቶቼ፣ እህቶች ወንድሞቼ፣ ባላችሁበት ሁሉ እሱ ሀገር ያላችሁም እዚህ ያላችሁ ባላችሁበት ቦታ መልካም መስቀል መልካም መስቀል ጊዜ። ዛሬ ዓመት ከእናንተ ልቆይ ከእናንተ ጋር ልገናኝ አብቃኝ። መልካም መስቀል ይሁንላችሁ። አመሰግናለሁ። ጊዜ ይስጥልኝ። በሰላም ዛሬ ዓመት ጉራጌ አገር እንገናኛለን። ምን እንኳን አለሽ

ተመልካቾቼ የመስቀልን በዓል ምክንያት በማድረግ በየጥሩ ክትፎ ተገኝቼ የክትፎ አሰራር ምን ይመስላል የሚለውን እንግዲህ እንደተመለከታችሁት በጣም ጥበብ በተሞላበት እንግዲህ ባለሙያ አስተምራኛለች። እንግዲህ የምትመለከቱትን አይነት ክትፎ ማውጣት ይችል ያለው ማለት ነው። በተመለከታችሁት እንግዲህ በጣም የሚገርም ግንዛቤ እንግዲህ ስለ ክትፎ ያለን አመለካከት እንዲሁም ደግሞ ስለ ጉራጌ ባህል አከባበር፣ የመስቀል በዓል አከባበር ያለን ግንዛቤ በጥፉ እንደጨመረ ተስፋ አድርጋለሁ። የመስቀል ልዩ የበዓል ፕሮግራሞቻችን ይቀጥላሉ። ከኔ ጋር የነበረ ቆይታ ይመስላል። መልካም በዓል።